የታላቁ የኢትዮጵያ ህዳሴ ግድብ የኢትዮጵያን አርማ፣ የአንድነት ምልክት፣ የጥረት ውጤት ነው። አይችሉትም የተባለውን ፕሮጀክት በራስ አቅም፣ በራስ ኢኮኖሚ ተገንብቶ ለምረቃ በቅቷል። ህዳሴ ግድብ ብቻ ሳይሆን ዳግም አድዋ ነው። እንደማይደፈር የሚታሰበውን ችሎ ከሀገር አልፎ ለአፍሪካውያን ተምሳሌት የሚሆንም ምልክት ነው። ለዚህ አይበገርነት ምልክት ደግሞ የኦሮሞ ብሔረሰብ ዞን ነዋሪዎች ከሚሴ ከተማ ተገኝተው ድጋፋቸውን አሳይተዋል። በዶክተር አብይ አማካኝነት በህዝባችን አማካኝነት እዝት የደረሰ ግድብ ስለሆነ በጣም ተደስ ቻለ። በሰላም በደስታ ሰላምን በመጀመሪያ እንገልጸዋለን። ሰላም በመኖሩ ደግሞ ይሄንን አግኝተነዋል። በጣም ደስ ብሎኛል። መላው ኢትዮጵያውያን እንግዲህ ይሄ የአንድነታችን ምልክት ነው። ሊኮሩበት የሚገባ ትልቅ የጋራ ማህተማችን ነው ብዬ ነው የማስበው። ህዳሴ የይቻላልን መንፈስ የገነባን የሚሉት ሰልፈኞቹ ግድብ መገንባት ብቻ ሳይሆን ብዙ ነገሩን አስተምሮን አልፏል ይላሉ። ኢትዮጵያውያን በአንድነት ሲዘምቱና ሲነሱ አድዋን እንዳሳኩት ሁሉ ህዳሴን ደግመዋል፣ ነገም ሌላው ይቀጥላል ባይ ናቸውም። ኢትዮጵያውያን ከተባበሩ በጋራ ከሰሩ ማድረግ እንደሚችሉ ያረጋገጡበት ነው። ሌላኛውና ትልቁ እንትን ደግሞ መገለጫው ደግሞ የአንድነታችን የህብረታችን እንግዲህ የኢትዮጵያ ህዳሴ ግድብ መንግስት፣ ሰራተኛው፣ ገበሬው፣ መምህሩ፣ ተማሪ፣ ሁሉም ገንዘቡን አዋጥቶ ነው የገነባው። ስለዚህ ሁሉም ብሔር ብሄረሰቦቹም የአንድ የሚያደርጋቸው የኢትዮጵያውያንን አንድነት የሚያስጠብቅ ለዓለም ጉልበታቸውን የሚያሳዩበት የአንድነት አርማ ነው ብዬ ነው የማስበው። የኦሮሞ ብሔረሰብ ዞን ነዋሪዎች ለህዳሴ ግድብ የሚችሉትን ሁሉ አድርጓል የሚሉት የዞኑ አስተዳዳሪ አቶ አህመድ አሊ፣ ግድቡ መመረቁ ሁሉን ችግሮች አልፎ ለዚህ መድረሱ ድሉ የመንግስትም የህዝብም ነውና ህዳሴን ደግፎ እዚህ እንዳደረሰ ሁሉ ማህበረሰቡ መመረቁን በማስመልከት ደስታውን በአደባባይ ገልጿል ይላሉ። የኢትዮጵያ ህዝብ እውነት ለመናገር በዚህ ሰዓት ያለው አጠቃላይ ደስታ በጣም ይለያል። የነበረውን አጠቃላይ ታሪክ ተቀይረዋል አመት ብቻ ነው ለሚቀየር ነው። ታሪክ ቀይረናል በዚህ አመት። ስለዚህ በህብረት የቻልንበት አንድነታችንን ሻሻራ ያስቀመጥንበት የህዳሴ ግድብን አጠቃላይ ምረቃ አስመልክቶ የህዝባችን አጠቃላይ የደስታ ብስራት ወጥቶ በዚህ ሁኔታ የገለጸበት ነው ዛሬ። አጠቃላይ ሁኔታው የአካባቢው ማህበረሰብ ለህዳሴ ያደረገው ድጋፍ ሊመሰገን የሚገባው ነው ያሉ ሲሆን፣ ዳግም አድዋ በህዳሴው ግድብ በመደገሙ ማህበረሰቡ ደስታውን እንደገለጸም አንስተዋል። በዞኑ ህዝብ ታሪክ እንደዚህ አይነት ህዝብ ወጥቶ ደስታውን የገለጸበት ምንም አይነት ሰልፎች እንዳልነበረ በዚህ አጋጣሚ ለማንሳት እፈልጋለሁ። መላ የኦሮሞ ዞን ህዝብ ከመሪው ጋር ሆኖ አጠቃላይ እንደ ሀገር የመጣውን ውጤትና ለውጥ በክልላችን የመጣውን አጠቃላይ ውጤትና ለውጥ እንዲሁም ሰላም፣ ይህንን የመሰለ አጠቃላይ ድጋፍ ወጥቶ ስላሳየን ለህዝባችን ያለን አክብሮት ልገልጽ እወዳለሁ።